ማንም ያላደረገውን ነገር ነው እሱ ያደረገችልሽ። እነዚህ ሁሉ የምታዩቸው ልጆች 13 ከ14 በላይ የልጅ ልጆች አይታለች። እማዬ ወድሻለሁ፣ በጣም ነው የምወድሽ። እማዬ ወድሻለሁ፣ አከብርሻለሁ። ስላሳደግሽኝ አመሰግናለሁ። አልችልም። ሁልጊዜ እግዚአብሔር ከኔ ጋር ነው ዛሬ እንደምታዩን በጣም በርካታ ልጆች አሉ፣ እህቶቿ፣ ወንድሞቿ አሉ። ዛሬ ላደረግሽልን ነገር ልናመሰግንሽ እዚህ ተገኝተናል። እናት ገኒ እየመጣች ነው። ገኒ ስለዚህ ፕሮግራም ምንም አታውቅም። ሰርግ አለብኝ ብላ ሄዳለች። እኛ ደግሞ ከእህት ከወንድሞቿ ጋር ተናግረን ቤቷ እየጠበቅናት ነው። ስትመጣ ምናየውን ነገር አብረን እንቆያለን። በድጋሚ የዛሬው እናመሰግናለን። ፕሮግራማችን ከእናት ገኒ ቤት አሁን ጀምሯል። አብራችሁ ቆዩ።

ክቡራን ቤተሰቦቻችን ዛሬ የምንገኘው በእናት ገኒ ቤት ነው። ብዙዎቻችን መሳቅ እየፈለገን እያለቀስን ለበርካቶች መንገድ መቅናት ብዙዎቻችን ብዙዎች ሆነውልናል። ከነዚህ ውስጥ አንዷ ገኒ ናት። በቤተሰቦቿ በብዙ ነገሮች ውስጥ ወንድሞቿን እህቶቿን ለዛሬ መሰረት የጣለችላቸው በጣም ምንወዳት ምናከብራት እናታችን እህታችንን ላደረሽልን ነገር ሁሉ እናመሰግናለንላት። እነሆ ዛሬ በቤታቸው ተገኝተናል። ገኒ ላደረሽልን ነገር ሁሉ፣ ለቤተሰቦቻችን ለዚህ ቤተሰብ ላደረሽ ነገር ሁሉ እናመሰግንሻለን። ቆይታ ከኤደን ጋር እናደርጋለን። እናረጋለን አብራችን ቆዩ ለጋው ልጅነት ሳላውቂያን ክፋት ደግነት እቅፍ ፈር ገሽ ባንቀልባ ጠዋት ማታ ወድሽ ሲባባ ልጅን ስቲ ተጨንቀሻል፣ የናት ፍቅር ዋጋ ከፍለሻል። ማለኒ ተካሻል አንቺን ከማና ወዳድሬ ላብልጥ እንጂ አክብር ያፍቅሬ ገኒየን ከማል አላብሰሽኝ የፍቅርን ሸማ ላስተያይሽ ደሞ ከነማን አንቺን ከማን እናቴነሽ አለሜ ህመምሽ ነው ህመሜ ሰላሜነሽ ለኔማ በዋልኩበት ከተማ ያኔ በለጋው ልጅነት ሳላውቂያን ክፋት ደግነት እቅፍ አርገሽ በአንቀልባ ጠዋት ማታ ሆድሽ ሲባባ ልጅን ስቲ ተጨንቀሻል። የእናት ፍቅር ዋጋ ከፍለሻል። ማለኔ ተካሻል። ታጥፏ አንጀትሽ ልክ እንደ ኩታ ስትባዝኝ ለኔ ጧት ማታ ሆነሽ ከርታታ የኑርንጂ ውስጥ ተጽፎ ታሪክ ሆኗል ሁሉ ባንቻልፎ ይካስሽ ጌታ እናቴ ነሽ አለሜ መምሽ ነው መሜ። ሰላሜነሽ ለኔማ በወልኩበት ከተማ። ሰላሜነሽ ለኔማ በወልኩበት ከተማ። ክብራን ቤተሰቦቻችን፣ አሁንም እየቀጠለ ነው ፕሮግራማችን። የምትገኙት እፍታ እናመሰግናለን ፕሮግራማችን ላይ ነው። እናት ግን ለወንድሞቿ ለእህቶቿ፣ እንዲሁም ደግሞ ለልጆቻቸውና ለመላው ቤተሰቡ በርካታ ነገሮች እናደርጋለች። ወንድምና እህቶቿም እናመሰግናለን እያሏት ነው። እስኪ አሁን ደግሞ አንድ መልእክት ተከታትለን እንመለሳለን። እፍታ እናመሰግናለን። አብራችሁን ቆዩ። እዮ ይባላለሁ ጌዲዮና ሄ ናሳፋቶሎ ጎሚጫዘሜትይባላልስሜል ስሜት ል ይባላል ስሜ ዲያ ነው የእኔ ለእኔ እህትም ብቻ አይደለችም፣ ከእህትም በላይነች። አንቺ ማለት ለእኛ የእናታችን ምትክ የምትል ለመናገርም ይከብዳል። ገኒ ማለት እንደ እህት ናት፣ ከዛም በላይ ናት። ገኒ ማለት ገኒ እንደ እናቴ ማየት፣ ገኒ እናቴ ናት። አሁን ስለ አክስታችን ገነት ወይም እኛ እንደምንጠራ ታቂቂ ስለ እሷ እንነግራቸዋለን። እናት ማለት ይቻላል። ለዚህ ደረጃ እንድንደርስ ያደረገችን ሁላችንንም እሷ ልጅ ሁሉ ቦታ ተገኝታ ለሁሉ ነገር ትልቅ መስዋዕትነት የከፈለች ልዩ እህት ነች። ለልጆቼ እናትን ጭምር ማለት ነው። ገኒ ለኛ በጣም ከእህት በላይ ናት። ማለት በሁሉ ነገር ቀድማ ብትገኝ ናት። ገኒ በጣም የዋህ ናት፣ ለእኛ አይደለም ለማንኛውም ሰው በጣም በቃ። ሰው ሲያለቅስ ማየት አትፈልግም፣ ሰው ሲያዝን ማየት አትፈልግም። ገኒ በሁሉ ነገር ቀድማ ትገኛለች። ለቤተሰቧ ተጠሪ ናት። ለእኔ ከእናትን በላይ ለፍታለች፣ አሳድጋኛለች። የኔ መጥፎ አትፈልግም፣ እኔም የእሷን መጥፎ አትፈልግም። በቃላት ለመግለጽ በጣም የሚከብዱ ብዙ ነገሮች አጋልጋለች። እንደ እናት ሆና አሳድጋኛለች። ሰላሳ ስድስት ሰላሳ ስድስት ክትፉ ወይ ክትፉ፣ ጥሬ ስጋ እና ክትፉ ሰው ሁሉም ትወዳለች። አለጫ ስጎ ሰላም ማሙሪን የምትወድ ይመስለኛል። ከቤቱ ከስራው እንደተሻለ ማሙሪ ማሙሪ ማስቴር የምትወድ ይመስለኛል። ከቀነኒሳ በቀለና ከሀይለ ገብረስላሴ ኃይሌ ተወድዋል። ኃይሌን የበለጠ የምታደንቅ ይመስለኛል። ገኒ ከኢትዮጵያ ብትወጣ የት ሀገር መኖር የምትፈልግ ይመስላችኋል? ኳታር። ምክንያቱም አጎቶችን ወንድሞችን አንድ ግጥም ጀምርላችኋለሁ፣ እናንተ ትጨርሱታላችሁ። ገንዬ የኔ እናት በጣም ምንወድሽ ገንዬ የኔ እናት አንድ አባት እንትናት ሆንሽ ያሳደግሽኝ ገንዬ የኔ እናት በጣም የምወድሽ በቤተሰባችን ላይ አሳራ ያሳረብሽ ገንዬ እኔ እናት በጣም ምንወድሽ አንዱ ልጅሽን ሺ ያርግልሽ። ገነት እህቴ እዚህ ደረጃ ስላደረሽኝ እንደ እናትም እንዳባትም ሆነሽ መዳን ያለም ብድሩን ይክፈልሽ። መዳን ያለም በልጅሽ ይካስሽ። እኔ ከፍየው አልጨርሰው። ወንድሞቼን እኔንም እህቶቼንም ተንከባክበሽ የራስሽን ጉዳይ ትተሽ እዚህ ደረሻ ስላደረሽን መዳን ያለም ይስጥልን። እግዚአብሔር አምላክ በልጅሽ ይክፈልሽ። ለልጅሽ ጤናና እድሜ ይስጥልሽ። እግዚአብሔር ብድሩን ይክፈልልሽ እላለሁ። ለዚች ቀን ስለደረሽልኝ እጅግ በጣም እግዚአብሔርን እያመሰገንኩኝ ለን እጅግ በጣም እወድሻለሁ፣ አከብርሻለሁ። ለእኛ ያልሆንሽው ነገር የለም። እንደ እናት እንደ አባት ሆነሽ እዚህ ስላደረሽ እጅግ በጣም አመሰግናለሁ። በህይወቴ ውስጥ ትልቅ ቦታ ካላቸው ሰዎች አንቺ አንዷ ነሽ። ወንድሜም ማረሳም እና ገንዬ እጅግ በጣም ወድሻለሁ። እጅግ በጣም እጅግ በጣም ወድሻለሁ። እግዚአብሔር አምላክ ረጅም ዕድሜ እና ጤና ይስጥሽ። እግዚአብሔር አምላክ ብድርሽን በልጅሽ ይካስሽ። እጅግ በጣም ነው የማመሰግነው። በህይወቴ ትልቅ ቦታ ያለሽ አንቺ ነሽ። ለእኔ ያልሆንሽው ነገር የለም። ለእኔም ለወንድሞችም ለእህቴም ለሁሉም አንቺ ማለት ለእኛ የእናታችን ምትክ ሁሌም ቢሆን ከጎናችን ሆነች፣ ስንቸገር ተቸግረች፣ ደስታችንንም ሁሉን ነገር እንዲሳካ ያደረግሽልን አንቺ ነሽ እና እጅግ በጣም አመሰግንሻለሁ እህቴ። ሁሌም ቢሆን እግዚአብሔር አምላክ ረጅም ዕድሜና ጤና ሰጥቶሽ ያኖርሽ። በእውነት ይህችን ነገር ይህንን ነገር ለማመስገን እግዚአብሔር ወዱና ፈቅዶ እቺን ቀንና እቺን ሰዓት ስለሰጠኝ በጣም መድኃኔዓለም ክርስቶስን በጣም አመሰግናለሁ። በእውነት ክብር ምስጋና ይግባው እና እህቴ ሁሉ ነገርሽን መስዋዕት አድርገሽ አሳድገሽ እና አስተምረሽ ለዚህ ቀን ለዚህ ሰዓት በእውነት መድኃኔዓለም ክርስቶስ እድሜና ጤናውን ይስጥልኝ እና ውለታሽን መድኃኔዓለም ክርስቶስ ይክፈልሽ። በልጅሽ አገኘው እህቴ ልጅሽ የሚጦርሽ የሚያከብርሽ ይሆነልሽ በእውነት እወድሻለሁ፣ አከብርሻለሁ እ እግዚአብሔር ይስጥልኝ እድሜና ጤና ይስጥልኝ። በእውነት በቃ ስላደረግሽልኝ ነገር ቃላት የለኝም። ስቸገር ተቸግረሽ፣ በእውነት ሲደክመኝ አበርትተሽ፣ ለዚያ አድርሰሽልኛል እና እግዚአብሔር አምላክ መድኃኔዓለም ክርስቶስ እድሜና ጤና ይስጥልን። እግዚአብሔር ያክብርልኝ። በጣም ነው የምንወድሽ። ሰላም፣ ሁኚልኝ ባለሽበት። እስከ ዛሬ ከኛ ጀምሮ ስላደረገችልን ነገር ከዛም አልፎ ለልጆቻችን ሁሌም እንደተገኘች ነው። እግዚአብሔር በቀጣይ እድሜና ጤና ሰጥቷት የልጇንም ደስታ የምታይበት ወግ ማድረግ የሚያሳያት ደረጃ እንዲደርስላት ልጇን በይበልጥ እመኝላታለሁ። ስለ እውነት ለምታደርግልንልን ነገር ለሁሉ ነገር ከልብ ከልብ ነው የማመሰግናል። አብዛኛውን የምትፈልገውን ነገር አይታለች ነው ብዬ ማምነው ምክንያቱም የእኛን ደስታ የእኛን ቦታ መያዝ ምናምን የመጨረሻ ኔኔ እኔ እኔ ድረስ ድራለች። አንድ ቀራት አለ ያስቸገረ ነው። እሱም በዚህ አጋጣሚ አግብቶ እንዲያሳርፋት። ከዛ ውጪ በቃ በልጇ እንድትደሰት በህይወቷ ደስተኛ እንድትሆን ጤና እንዲሰጣት እግዚአብሔር አምላክ በልጇ ይበልጥ እንድትደሰት ትፈልጋለሁ። ልጇን ይባርክላት እግዚአብሔር ያሳድግላት፣ ይጠብቅላት። በእሱ እንድትሳቀቅ እንድትከፋ አያርጋት፣ አለማን ያሳያት ነው ምል። እወድሻለሁ እናቴ፣ የኔ እናት አከብርሻለሁ። ያጠፋወት ካለ ይቅርታ እንድትልልኝ፣ ያስቀኝኳትም ካለ በዚህ አጋጣሚ ይቅር እንድትለን እንዳሳደግሽኝ አድርጊ ወንድሜን አንደ እህቶችን ሁሉንም አስተላልፋሉ አሳድጋል፣ እንደ ወንድሞኝ አሳድጋል። እማዬ እወድሻለሁ፣ በጣም ነው የምወድሽ፣ በጣም ነው የማመሰግንሽ። ጎብስ ተማሪ ሆናለሁ። ይሄ ግጥሜ የተዘጋጀው ለውድ አክስቴ። አክስቴ የግጥሜ ቤት ውድ አክስቴ ወዳክ አክስቴ በጣም የዋናት ልቧ እንደ ንጹህ ወንዝ የጠራ ነው። ስትናገር ቃላቶቿ እንደ ማር ይጣፍጣሉ። በአይኖቿ ውስጥ ደግነት ሁልጊዜ ጊዜ ይበራል። እንደ ፀሐይ በቤቴ ውስጥ ታበራለች። ጨለማ ሲሰማኝ ብርሃኑ ሁሉ ጊዜ ሁልጊዜ ደርሰኛል ጊዜ ደርሰኛል። ችግር ሲያጋጥመኝ ሁሉ ጊዜ ትረዳኛለች። ጥበብና ምክርን በልክስና ትሰጠኛለች። ወዳክ አክስቴ በጣም ነው ስላገሽኝ ነገርና ስለወደድሽኝ ለሁሉም ነገር አመሰግንሻለሁ። የምትወደሱ ሁሉ ጥርግ ደረጃ ደርሶ እሷ የምትፈልግበት ደርሶ እንድታይ ይፈልጋሉ እና እንድታርፍ ሁሉ ነገር የፈለገችው እንዲኖራት ትፈልጋል። ገን በጣም አመሰግንሻለሁ። አክስቴ ነሽ፣ እንደ እናትም ነሽ። በጣም አመሰግንሻለሁ። አማየ ወትሻላ አከብርሻለሁ። ስለ አሳደግሽም አመሰግናለሁ እንዲሁም ሁሉም ነገር ስላረግሽልኝ አመሰግናለሁ። ልደቴንም ስላከበርሽልኝ ደግነቷ ብዙ መሆኑን አውቃለሁ። ወላጅና ልጅ ፍጹም በመንፈሷ ልጇ ትወዳለች አብልጣ ከራሷ። እንወድሻለን። በጣም ደስ ብሎኛል። ያው ለመግለጽ ቃላት የለኝም። በመጀመሪያ ያው እዚህ ደረጃ ላደረሰን ይሄንን ሁሉ ላደረገልን እግዚአብሔር አመሰግነዋለሁ። እግዚአብሔርን አመሰግናለሁ። አምላክ ወላዲታ አምላክ አመሰግናታለሁ። ነገሮችን ሁሉ እንደዚህ አስተካክላ እንደዚህ አድርጋ ወንድሞቼን እህቶቼን ልጆቻቸውን በኔ ስር የያዝኳቸውን ልጆቼ የምላቸውን በሙሉ እንደዚህ ላደረገልኝ አምላክ የማከብርበትን ቃላት ራሱ መግለጽ አልችልም። ሁልጊዜ እግዚአብሔር ከኔ ጋር ነው፣ መብርሃን ሁልጊዜ ከኔ ጋር ናትና ወንድሞቼ ለዚህ ክብር እህቶቼ ለዚህ ክብር አብቅቻለሁ። ደስታዬን ይሄ ነው ብዬ መግለጽ አልችልም። ወሰን የለውም። በቃ ወንድሞቼ ወዳችኋለሁ፣ እህቶቼ ወዳችኋለሁ ከነ ልጆቻችሁ። በተለይ ደግሞ የወንድሞቼ ሚስቶች ለእኔ ከምንም በላይ ወንድሞቼ ሳይሆኑ ሚስቶቻቸው የእህቶቼ ባሎች ለእኔ ትልቅ ቦታ አላቸው። ለእኔ ትልቅ አክብሮት አላቸው። በጣም ነው ማመሰግነው። እግዚአብሔር ያክብርልኝ እንዳከበራችሁኝ፣ እግዚአብሔር ያክብርልኝ። በጣም አመሰግናለሁ። እኔ ይህንን ፕሮግራም በጣም ደስ ብሎኛል። ለሌላም ሰው የሚያስተምረው በህይወት እያለ በጣም ለሰው ቆሞ ለሰው የኖረ ሰው ለሰው መኖር ምን ያህል እንደሚያስደስት ማየት ትልቅ ነገር ነው። ዛሬ ሰው ስኬት እናመሰግንላቸዋለን፣ ምክንያቱም የደስታ ሁሉ መጀመሪያ ክብራን ቤተሰቦቻችን እንግዲህ የምንገኘው እናመሰግናለን የቤተሰቦቻችን ፕሮግራም ላይ ነው። እናትና አባቶቻችን፣ እህት ወንድሞቻችን፣ ልጆቻችን ለእኛ ዛሬ መቆም ከኋላ ሆነው ወደፊት የገፉን በጣም በርካታዎች አሉ። ለእኛ ዋጋ የከፈሉ ቤተሰቦቻችን አሉ። እነዛን ቤተሰቦቻችን ሳይረፍድ በሕይወት እያሉ እናመሰግናለን የምንልበት ፕሮግራማችን ነው። ዛሬ የምንገኘው በእናት ገኒ ቤት ነው። እናት ገኒ ለእህቶቿ፣ ለወንድሞቿ፣ ለወንድምና እህቶቿ ልጆች ጨምሮ ለአካባቢው በጣም የተከበረች በጣም የምንወዳት ምናመሰግናት ነው ብለውን፣ ቀደም ሲልም የተመለከትነው ቪዲዮ አለ። አሁን ደግሞ የተዘጋጀ ስጦታ አለ። ከዛ በፊት በጋራ ዳቦ እንቆርሳለን እፍታ። እናመሰግናለን። ገኒ ለልጆችሽ ለወንድምና ለቶችሽ ልጆች ለአጠቃላይ ለቤተሰቡ ላረግሽ ነገር ከልብ አደርገን እናመሰግናለን። ገኒ ይህ ቤተሰብ እንግዲህ ባንቺና በእግዚአብሔር ድጋፍ እዚህ ደረጃ ደርሷልና ይህንም ቤተሰብ መርቅልን፣ አመስግኝልን፣ የሚሰማሽን ነገር እስኪ በድጋሚ ግለችልን በመጀመሪያ እንደዚህ አሰባስቦ በዚህ ፍቅር በዚህ መተሳሰብ እዚህ ላደረሰን አምላክ ክብር ምስጋና ይገባዋል። ወንድሞቼ፣ እህቶቼ ሁላችሁም ሁላችሁም ቤተሰቦቼ በሙሉ ላደረጋችሁልኝ ነገር ለሰጣችሁኝ ስጦታ ያው እኔ አልጠበኩም ይሄን ነገር እንግዲህ ያው ድንገት ነው። ላደረጋችሁ ይህን ነገር ሁሉ በጣም አመሰግናችኋለሁ። እግዚአብሔር ደግሞ ከዚህ የበለጠ እንዲያደርገን በመተሳሰብ በመፈቃቀር እግዚአብሔር ትልቅ ደረጃ ላይ እንዲያደርሰን ጸሎቴ ነው። መብርሃንን አመሰግናታለሁ። እግዚአብሔር ደግሞ ከዚህ የበለጠ ያድርግልን። ወንድሞች እህቶች፣ ሁላችሁም ቤተሰቦች በሙሉ አመሰግናችኋለሁ። እግዚአብሔር ይስጥል። እኛም እናመሰግናለን። በእድሜ በጤና ያቆይሽ ገኔ፣ በጣም እንወድሻለን። አሁን ደግሞ የተዘጋጀ ስጦታ አለ፣ ወደዛ እናልፋለን።

ለጥረትሽ ሁሉ ለእስከ ዛሬው ድካም ምንም ባደረግልሽ፣ ባለም ፈጣሪ ይክፈልሽ ለምነዋለሁ። ላደረገችልን ነገር በጣም እናመሰግናለን። በጣም ነው የማመሰግነው። ማለት ማንም ያላደረገውን ነገር ነው እሷ ያደረገችልን። እነዚህ ሁላ የምታያቸው ልጆች የእሷ ውጤቶች ናቸው። ከ13 ከ14 በላይ የልጅ ልጆች አይታለች። እንደ እናትም እንደ አባትም ሆና ነው ያሳደገችን እና ለዚህ ክብር እንኳን አበቃሽ፣ እንኳን ለእናቶች ቀን አደረሰሽ። በጣም ነው የምናመሰግነው። ማለት ሰው ሲኖር በዚህ ደረጃ እድል ላይ ገጥሞ ይችላል። ይሄንን እሷ ያገኘችውን እድል ለሁሉም ሰው ማለት እንደዚህ በፍቅር ለሰላም እንግዲህ ሁሉም ሰው ልክ ከሷ ሪያ ሆኖ ሁሉም ቤተሰብ ብዙ ነገር ስለማቅ በላይፍ ኦብዘርቬሽን ስለማቅ ለዛ ነው። ስለዚህ ይሄንን የሚያየ ይህን ፕሮግራም የሚያዩ ቤተሰቦች በፍቅር እና በሰላም እንዲኖሩ ከዚህ ተሞክሮም መውሰድ ይቻላል። እና እንደ እናት ሆና ነው እኛንም ማሳደጋ። የወይኑ ላይ ልጅ ልጅ አይታለች። ገኒ በጣም እናመሰግናለን። እግዚአብሔር ያክብርልን፣ ያንቺን በረከት በእኛ ላይ ይደር። ለሰው ምንሆን፣ ለሰው ምንረዳ፣ ለሰው ምንጠቅም እንድንሆን እግዚአብሔርን የሚለምናለሁ። ሀገራችንን እግዚአብሔር ደግሞ ሰላም ያርግልን። አመሰግናለሁ። የነበሩ ፕሮግራሞቻችን ይህ ይመስል ነበረ። በህይወታችን ዋጋ ይክፍሉ ለእኛ ከፊት መቆም ከኋላችን ሆነው እንደሻማ ሻማ ይቀለጡ በህይወት እያሉ ባሉበት ሳይረፍድ እናመሰግናለን ብለን የምናዘጋጀው የዛሬ ፕሮግራማችንን ይመስላል። ሌላ ፕሮግራም እስክንገናኝ ድረስ ሰላም፣ ፍቅር፣ ጤና። በድጋሚ እናት ገኒ ለዚህ ቤተሰብ ደራሽ ነገር ሁሉ ጋር አምላክ ዳራችን ይክፈል። እናመሰግንሻለን።